ቆንጆ ሚስቴን ለመውረስ ሲሉ የዛፍ ላይ አጋንንት ትዋረዳለ። በትዳር ተከብረህ ብትኖር አይሻልህም? መተተኞች በላኩበት መንፈስ ሌላ ማንነት ልጆች አስጠሉኝ፣ ባለቤት ያስጠላችኝ፣ ኢቨን ስራ ሄጄ ስመጣ ቤቴ መግባት ሁሉ አስጠላኝ ነው ያለው። መንፈስ የያዘው ሰው በምክር አይደለም። እነሳና እዛ ላይ ይወጣለሁ አለ። እኔ አይታወቀኝም አለ። እዛ ላይ ይወጣለሁ። ውረድ፣ አልወርድም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 እና ለሳይት ቀጠሮ እስክሪኑ ላይ ባለው ስልክ ይደውሉ። 0951595950 የምንገኝበት ስልክ ነው። ቴምር ሪል እስቴት። ሰላም ጠና ስለን በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናላ የተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንግዲህ እንደተለመደው ከፕሮግራሜ ተከታታይ የደረሰኝን ታሪክ ነው ለእናንተ የማቀርበው። በጣም የሚገርም ታሪክ ነው። እንግዲህ የዛሬው ባለታሪካችን ቆንጆ ሚስቴን ለመውረስ ሲሉ የዛፍ ላይ አጋንንት፣ የአየር ላይ አጋንንት ልከው ባሳደሩብኝ ተጽዕኖ የተነሳ መንፈሱ አንዳንዴ ሲነሳብኝ ዛፍ ላይ ወጥቼ አድራለሁ የሚል አስገራሚ ታሪክ ነው የነገረኝ እና ያንን እንደታወቀ ምንድን ነው የተፈጸመው ጉዳይ የሚለውን በዝርዝር እንመለከታለን። ስለሆነም እስከ ፕሮግራም ፍጻሜ አብራችሁኝ ሆናችሁ ታሪኩን እንድትከታተሉ ምጋብዘው በታላቅ አክብሮት ነው። ምናልባት ለቻናሉ አዲስ የሆናችሁ ካላችሁ፣ ዛሬ ወደ ቤት የጎራ ያላችሁ ካላችሁ ቻናሉ ሰብስክራይብ እንድታደርጉ አስታውሳለሁ። ሀሳብ፣ አስተያየት ካላችሁ በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። እንዲሁም ደግሞ የሚነገር ታሪክ የሚያስተምር ታሪክ ያላችሁ እየደወላችው ታሪካችን ይህንን ይመስላል ብትሉ መልሼ ለአድማጮቼ ለተመልካቾቼ የማቀርብ ይሆናል። ቀጥታ ወደ ታሪኩ ልውሰዳቸው። የዛሬው ባለታሪካችን ታሪካችን እንግዲህ በሙያው ሹፌር፣ የክፍለ ሀገር ሹፌር እንደሆነ ነው የነገረኝ። ኦልሞስት የዛሬ አስር ዓመት አካባቢ ነው ትዳር የመሰረተ የሁለት ልጆች አባት ነው የሁለት ሴት ልጆች አባት ነው፣ እና ጥሩ ሕይወት ነበረው። ጥሩ ሕይወት ስላችሁ ቤተሰባዊ ፍቅር፣ ለልጆቹ ጥሩ አባት፣ ለሚስቱ ጥሩ ባል፣ ሚስቱም ለሱ ጥሩ ሚስት፣ ልጆቹም በጣም የተባረኩ በቃ የሚፈልገው አይነት ሕይወት ይኖር የነበረ ሰው ነው። እና ይህ ሰው እንግዲህ ለአንድ ሰው በጣም ለቅርብ ወዳጁ ክርስትና ይሰጣል። ልጆች ማለት ነው እና ከዛ ቤተሰብ ጋር በክርስትና ይዛመዳሉ። ስለዚህ ልጆቹን የእሱ ወዳጅ ያ ቤተሰብ ነው ክርስትና ያነሳው እና ያም ቤተሰብ እንግዲህ የቅርብ ጓደኛው ባለትዳር ነው፣ የአንድ ልጅ አባት ነው። ጥሩ ቅርርቦች ስለነበራቸው ልጆች ሲወልድ ክርስትና የሰጠው ለዛ ቤተሰብ ነው። በዛ አይነት ሁኔታ እየኖሩ እንግዲህ እንደነገረኝ ሚስቱ እጅግ በጣም ቆንጆ ሆነች። በጣም በቃ ያያት ሁሉ ዋው ብሎ የሚያደንቅላት እንግዲህ። አንዳንዱ ሰው ውበትም ዝም ብሎ አድንቆ የሚያልፍ አለ፣ አንዳንዱ ደግሞ በዛ ውበት ተጠምዶ አላስፈላጊ መንገድ የሚሄድ ሰው አለ እና እዚም ቤተሰብ ላይ የሆነው ያ ነው። እና እኔ ብዙ ጊዜ እንደነገርኩ የክፍለ ሀገር ሹፌር ነኝ። ቤት ከመሆንበት ጊዜ ይልቅ ወደ ክፍለ ሀገር መኪና ይዤ እመውጣበት ጊዜ ይበዛል። እና በዚህ መሃል ከዛ ቤተሰብ ጋር ቤተሰብ ስለሆነን እኔ በማልኖርበት ሰዓት ላይ ያ የቅርብ ጓደኛዬ ክርስትና የሰጠሁት ለቤተሰቡ እየመጣ ቤተሰቦቼን ይጠይቃል። በዚህ መሃል ለካ በጣም የሚገርመው እና የሚያስደነግጠው የዚህ ባለታሪካችን ሚስት በጣም ውብ ስለነበረች ያኛው የእሱ ጓደኛ ይመኛታል። እና በኋላ ነው እንግዲህ ነገሮች ከሆኑ በኋላ እሷንም ሲጠይቃት እንዲህ ነው ብላ እምትነግረው ማለት ነው። ነገሮች እሱ ላይ አደጋው ከመጣ በኋላ ምንድን ነው እዚህ ቤተሰብ ውስጥ የተፈጠረው ተብሎ ከዛ በኋላም ጸበልም ሄዶ መንፈሱ ከተናገረ በኋላ እሱ ላይ የተከሰተውን ነገር ቤተሰብ ጉድ ብሎ ከሰማ ካየ በኋላ መጨረሻ ላይ እውነቱ ሲወጣ የችግሩ መንስኤ ማን እንደሆነ ታወቀ እና ይቀራረባል ማልኖርበት ሰዓት ላይ ያው እንዴት ናችሁ ሊል ሲገባ እንግዲህ የሚስቱ ውበት ስለሳበው አንዳንድ ነገሮችን ማድረግ ይጀምራል እና እሷ እንደ ምን ሆነህ ነው አንደኛ ጓደኛ ነው ሁለተኛ ባለ ትዳርነህ እኔም ባለ ትዳርነህ እና በዚህ አይነት መስመር ውስጥ ለምን መጣህ ስትለው ሊሰማት አልቻለም በዚያለበዚበዚ በጣም እንደሚወዳት በጣም እንደሚያፈቅራት የመሳሰለውን ነገር ነገራት እና እንደሚሆን ከሆነ ለባለቤት የምነግረዋለሁ። በቅርብ እናንተን በጓደኝነት ለሚያውቋችሁ የቅርብ ጓደኞቻችሁ እነግርና ትዋረዳለህ። በትዳርህ ተከብረህ ብትኖር አይሻልህም ወይ ስትለው ምንም አላለም ነው ያለው። በኋላም ባለቤቱ ከነገረችው በኋላ ነው ታሪክ እሱ አንደርስታንድ እንዲያደርገው ሰው ግዛ ስትለው ዝም ማለ ቀረ። እዛ ቤት ውስጥ ሲቀር ግን ዝም ብሎ አይደለም የቀረው ዝም ብሎ ያደለም የሚቀረው። ቦታውን አልነግራችሁም። እዛ ቦታ ሄደን ምትለኝ እዛ ቦታ ሄደና የሚያውቀው መርጌታ ነበረ። በቃ የሚያደርገውን አድርጎ ተመለሰ። ይገባችኋል? ያ ብዙ ጊዜ የዛ አይነት ታሪክ እየሰራው ስለምነግራችሁ አድርጎ ተመለሰ። ከዛ ጊዜ በኋላ ይሄ ሹፌር ወይም ደግሞ ባለታሪካችን መታመም ይጀምራል። ለካስ ከቤት ውስጥ ያው እንግዲህ፣ በጓደኝነት ጊዜ ማስታወሻ ትለዋወጣላችሁ፣ ፎቶ ትሰጣላችሁ። ብዙ ጊዜ ፎቶ አትስጡ የሚባለው ለዛ ነው። ፎቶ የግል ንብረቶቻችሁን እንደዚህ አይነት የምትጠረጥሩት ነገር ካለ አትስቶ ነው የሚባለው። ግን ይሄንን በምትጠረጥራላችሁ ክርስትና ልጆችን ያነሳ ቤተሰብ፣ የሆነ የቅርብ ጓደኛ፣ ብዙ ጊዜ አብረው ያሳለፉ። ስለዚህ ለእንደዚህ አይነት ሰው ፎቶ መስጠት ምንም ያጠራጥረው ነገር የለም እና አንዳንድ ጊዜ ነገሮችን ከአቅም በላይ ውስብስብ ቢሆኑም እንድንጠራጠር ደግሞ የማያስገድዱን ነገሮች አሉ። የቅርብ ጓደኛችሁ ወን ጥራጥራላችሁ አሁን በጣም የእናንተ ቤት ስለሆነ ሰው ፎቶ ስጠኝ ቢላችሁ አትሉም፣ አደለ? ፎቶ አትስጡ ብንልም አንዳንዴ ደግሞ እንዴት ነው ከነባራዊ እውነት ጋር በጣም የሚጋጩ ነገሮች አሉ፣ ለመናገር እንኳን አስቸጋሪ የሆኑ ማለት ነው። ሰው ወይ ያኛው ፎቶን ወስዶ የምላችሁ የማልጠቅስላችሁ ሀገር ሄድና ፎቶ ላይ አሰርቶ ይመጣል። በጣም በቅርብ የሚያውቀው መርጌታ ስለነበረ ያሰራው ምንድን ነው እንግዲህ እሱ እንደሚለው ከሆነ የዛፍ ላይ አጋንንት እንግዲህ የባህር አጋንንት አለ የአየር ላይ አጋንንት የዛፍ ላይ አጋንንት እሱን ለእናንተ አልነግራችሁም ብዙዎቻችሁ በዚህ ጉዳይ ላይ ምናልባትም በንባብ ከኔ የተሻለ መረጃ ሊኖራችሁ ስለሚችል ማለት ነው እና ይሄ ሰው የተላከበት የአየር ላይ የዛፍ ላይ አጋንንት ነው ከዛ በኋላ ባህሪ ተለወጠ መታመም ጀመርኩኝ አምረ መሳት ጀመርኩኝ ልጆች ያስጠሉኝ ባለቤቴ ያስጠላችኝ ኢቨን ስራ ሄጄ ስመጣ ቤቴ መግባት ሁሉ አስጠላኝ ነው ያለው ለትዳሬ የነበረኝ ክብር ኮምፕሊትሊ ጠፋ ነው ውጭ ማምሸት ጀመርኩ አንዳንዴ ደስ ሲለኝ ውጭ አድራለሁ በቃ ሰላም የነበረው ቤት ወደ ሲኦልነት ተቀየረ ቤተሰቦቼ ቢመክሩኝ የቅርብ ሰዎች ቢመክሩኝ መንፈስ የያዘው ሰው በምክር አይድንም በምክር አይድንም ማለት ምንድን ነው ወደ ትክክለኛ ቦታ ወደ ጸበል ጸጋ ወዳላቸው አባቶች እስፔሻሊ ወደ ጸበል ካልሄደ በስተቀር እዚህ ቁጭ ብሎ ባህሪን አስተካከል መጠጣቁም እንዲያድርግ አታምሽ ስለተባለው ነው አይደለም። ብዙዎች ሳይፈልጉ እዛ ውስጥ ገብተው ከነሱ ባህሪ ውጭ የሆነ ድርጊት ሲፈጽሙ ልትመለከቷቸው ይችላል። እንደ እገሌን አቅ የለም እንደ በጣም ቤቱን የሚያከብር ሰው እኮ ነው እና እንደዚህ ያጋጉል ቦታ ማየው ለምንድን ነው? ውስጥ የተዋረሰው መንፈስ ነው። ያ ሰው በእርግጠኝነት መድሪያችሁ እዛ ነገር ውስጥ ከሄደ ከመሸ ከጠጣ ወይ ከሰከረ በኋላ በነጋታው ይጸጸታል፣ ያለቅሳል፣ ብቻውን ነው። ምክንያቱም የእሱ ባህሪ አይደለም እሱ ውስጥ የተጸናወተው መንፈስ፣ የተላከበት መንፈስ የሚያሰራው ፀያፍ ድርጌዝ ነው። ፈልጎ አይደለም። አእምሮን የተቆጣጠረ ኃይል ተቆጣጥሮታል። እና ይሄ የብዙዎች ችግር ነው። በነጋቶ ጸጸት አሉ። ተመልሰው ግን ተጸጽተው ሁለተኛ እዚህ መስመር ውስጥ አልገባም ብለው ከዛ ከሳምንት ከአስራ አምስት ቀን ሆናም በኋላ እዛ ቦታ ልታገኟቸው ትችላላችሁ። ውስጣች ያለው መንፈስ በጸሎት ኃይል ካልተሸኘ በስተቀር ከዛ ድርጊታቸው አይወጡም። ሁሌ የምትሽከረከሩ እዛ ውስጥ ነው፣ እዛ ባህር ውስጥ ነው የሚገቡት። እና ይሄ እንዳልኳቸው የበርካታ ሰዎች ችግር ነው። ለምሳሌ ቤታቸው ውስጥ በጣም ጨዋዎች ሆነው በጣም ለሌላ ሰው የሚተርፉ ሆነው ግን ሰክረው ቱቦ ውስጥ ያያቸዋቸው ሰዎች የሉም። ፈልገውት ነው ነው አይደለም። ሙያቸው ላይ በጣም የተከበሩ አርስት ሊሆን ይችላል ሳይንቲስት ሊሆን ይችላል፣ የትኛው ሙያ ውስጥ ሊሆን ይችላል። ይሄ ሰው እኮ ገሌ ነው ምናምን፣ ግን የሚያውን ቦታ እንዲህ ሰ እንዲ አደለም እንዴ! ነው እሱ አደለማ፣ ደብል ማንነት ነው ያለው። ይሄ ኢልምናቲዎች ዱዋሊቲ የሚሉት መንታ ማንነት፣ አንደኛው በትክክል እግዚአብሔር የፈጠረው ትክክል በተፈጥሮ ያገኘው ማንነት፣ ሁለተኛው ደግሞ በርኩሳን መናፍስት አማካይነት ሰዎች ይሄ ከእግዚአብሔር የታሩ ምንድን ነው መተተኞች በላኩበት መንፈስ ሌላ ማንነት በውስጡ የበቀለ ሰው ማለት ነውና እንደዚህ አይነት ሰዎች በነጋታ ውስጥ ስቅስቅ ብለው ሲያለቅሱ፣ ሲጸጸቱ፣ እራሳቸውን ሲረግሙ እንደው የምናለበት እዚህ ምድር ላይ ከምኖር ራሴን ባጠፋ ሲሉ ልትመለከቷቸው ይችላላቸው። ምክንያቱም እነሱ አይደለም ውስጣቸው ያለው መንፈስ ነው ያን እንዲያደርጉ የሚገፋፏቸው እና ይህም ሰው እዛ ውስጥ ይገባል እዛ ውስጥ ይገባል። ሚስቱ ብታስመክረው፣ ዘመዶቹ ቤተሰቦቹ መጥተው ቢመክሩት፣ ምን በቃ ምንም ሊሰማ አልቻለም። አልተረዱለትም። ከዛ በኋላ ነው ነገሮች በጣም እየከፉ ሲመጡ፣ ምንድነው የሚያደርገው? ግቢ ውስጥ እንግዲህ የድሮ አይ ቲንክ የተከራዩበት ቤት ሲነግረኝ፣ እነዚህ የድሮ ቪላዎች የሉም ጥድ ምናምን የሚበዛባቸው የድሮ ሰዎች አይታችሁ ከሆነ ሰፊ ቦታ ይዙና እዛ ውስጥ በተለይ አዲስ አበባ የተለመደው ጽድ ነው እንደዚህ ጽዶች፣ ይሄ የፈረንጅ ጽድ የሚባለው አይነት ግቢ ውስጥ ነው ተከራይቶ ከቤተሰቦቹ ጋር የሚኖረው። እና የድሮ ሰዎች ናቸው ሰዎቹ። እና እነሳና እዛ ላይ ይወጣለሁ አለ። እኔ አይታወቀኝም አለ። እዛ ላይ ይወጣለሁ፣ ውረድ፣ አልወርድም። ይሄንን ሲለው የምንድነው ትዚያ ላይ ስ ምን ያስቅሃል አለኝ። አይ ከዚህ በፊት ቴሌቪዥን ላይ ያየው ይመስለኛል፣ ቴሌቪዥን ላይ ነው፣ የዩቲዩብ ቻናል ላይ ነው፣ ቴሌቪዥን ላይ ይመስለኛል አንዱ ይንደረደርና ዛፍ ላይ ወቶ ውረድ ሲባል ምንድነው የሆነ መሬት ካልሰጣችሁ ነው። ታሪኩን ታስታውሱኛል፣ ብዙቻችሁ አይታችሁታል ብዬ አስባለሁ። እና የሆነ ነገር ካልተደረገልኝ አልወርድም ብሎ ተለምኖ ከስንት ጊዜ በኋላ የወረደ ሰው አስታውሳለሁ። አይዘር ቴሌቪዥን ላይ ነው፣ ታስታውሱኛላችሁ እና አንዱም ደግሞ እንዲሁ አንድ እምነት ተቋም ውስጥ የሆነ ጣራ ላይ ወጥቶ አይ ቲንክ በገንዘብ ተጣልቶ ይመስለኛል ሱ ውረድ ሲባል ቃል የተገባልኝን ገንዘብ ካልሰጣችሁኝ አልወርድም ያለም ልጅ አስታውሳለሁ። እና የበለጠ ያስታውሳኝ ከዚህኛው ታሪክ ጋር ግን ሄደልኝ ምንድነው የሆነ ገጠር ስጥ ነገር ይመስለኛል የሆነ ቴሌቪዥን ላይ ያየሁትኝ እንትን ውስጥ ነው፣ የሆነ የገጠር ቦታ ላይ ነው። እና ዛፍ ላይ ወጥቶ ውረድ ሲባል በፍጹም እንዲህ እንዲህ እንዲህ ነገር ካልሆነለኝ አልወርድም ከሚስቱ ጋር ተጣልቶ የሆነ ኤኒዌይ፣ ታሪኩን ረስችዋለሁ። ለሌሎቻችሁ ግን ታስታውሱላችሁ ብዬ አስባለሁ። ኮሜንት ሴክሽኑ ላይ ጻፉልኝ እና የዛ አይነት ደግ ድንቅ። በኋላ ቤተሰብ አከራዮች ሁሉ መደንገጥ ጀመሩ። እንደምን ሆነህ ነው? ለምንድነው ዛፍ ላይ የምታድረው? በቃ አልወርድም። ዛፍ ላይ ነው ማድረው። ለካ የያዘው ይዞት ነው የተላከበት፣ መንፈስ ነው የተላከበት፣ የዛፍ ላይ አጋንንት ነው። ልክ ሲነሳበት አሮጦ ዛፍ ላይ የሚያስወጣው በዛ አይነት ሁኔታ ነገሮች ሲቀጥሉ ቤተሰብ በጣም ግራ ይጋባና እንደውም ያለው ምንድነው ራሴን ወደ መሳት ስሄድ ስራይን ሁሉም ተውኩኝ አለ። በዛ አይነት ሁኔታ እንዴት ነው ስራ ላይ የምሰራው? ከዛ በኋላ ቤተሰቦቹ ወንድም እህቶች አሉት የእሱ ቤተሰቦች፣ በግድ በግድ ነው ያለኝ እጅና ግሬን ጠፍረው ጸበል ወሰዱኝ ነው ያለው። ወርቃ አፈራው፣ እንደምን ነግርህ፣ ቀላል አይደለም ይሄ። ቁጭ ብለህ የምትናገረው ስቶሪ አይደለም። ተግባሩን ስትመለከተው ከምነግርህ ነገር በላይ ከባድ ነበር። እግዚአብሔር ይመስገን አሁኑ ብዙ ነገር አልፈዋል እና እንደ አይነት ነገሮችን ስትሰራ ስለምመለከት እንደ ምናልባት ግባት ከሆነ ብዬ ልንገርህ ብዬ ነው ምነግር። በዚህ ደረጃ ሰዎች ክፉ ሆኗል። ሊያውም ደግሞ የራስ የሆነን ነገር ለመቀማት እኔ እንግዲህ በሚስቴ አማካኝነት የመጣ ነው ያለ። የኔን ቆንጆ ሚስትን ለመውረስ ቃል በቃል ያለኝ ማለት ነው። የኔን ቆንጆ ሚስትን ለመውረስ እኔ ላይ አጋንንት መላክ ሊያውም ክፍለ ሀገር ሄዶ በመሪጌታ አስተብትበው ሊያውም በራሴ ፎቶ ነው አለ። ለማስታወቻ ነው የተለዋወጥናቸው ፎቶዎች አሉ። በአንደኛው ፎቶ ላይ ነው ያሰራው። በኋላ ነው ሁሉ ነገር የተጋለጠው። የተጋለጠው ጸበል ቦታ ላይ ሄደው ነው መንፈሱ ሲለፈልፍ፣ ጓደኛው ነው እንዲህ ቦታ ላይ ሄደው፣ ቦታንም አልጠቅስላችሁ በምክንያት ነው። እዚህ ቦታ ላይ ሄዶ በጣም የሚቀርበው መርጌታ ነበረ፣ ለእሱ ነግሮት ሊያውም ስንት ብር ነው የከፈለው? በጣም ትንሽ ብር መቶ ሀምሳ ብር። በመቶ ሀምሳ ብር የሰው ህይወት ማዘባረቅ ማለት ነው። ያንዳንዱ ይገርማቸዋል። በሀምሳ ብር የሰው ህይወት ይበጠብጣለ። አንዳንዱ ደግሞ በአምስት መቶ ሺህ ብር የሰው ህይወት ይበጠብጣለ ኢንዲፔንደንስ እንደ ሬቴል ላይ ያለ ወይ እዚያ የሚጠይቀው የግብር አይነት። የዚህ ሰውዬ ግን በመቶ ሀምሳ ብር ነው፣ በመቶ ሀምሳ ብር የጓደኛቸውን ህይወት፣ ሊያውም ደግሞ ሚስቱን ለመውሰድ። በዚህ ደረጃ አእምሯችንን አጋንንት ተቆጣጥሮቷል። ወደድንም ጠላንም፣ መረደንም ጣፈጠንም፣ እውነቱን እንነጋገራለን። አንዳንዶች ከሚሰራውን ድርጊት ወይም ደግሞ የሚደረገውን ድርጊት ከመቃወም ይልቅ ሲነገር ነው የሚያማቸው። ያኛውን ድርጊት እኮ በፍጹም አይቃወሙትም። ቅርብ አካባቢ እንኳን ያሉ ሰዎች እንዴት ይሄ ጽዩፍ ነው ምናምን ብለው ያኛውን ሰውዬ ከመቃወም ከማውገዝ ይልቅ ይሄ ነገር ሚዲያ ላይ መጥቶ ሪቨል ሲሆን ሲገለጥ ሲነገር ዘራፍ ብለው እባካችሁ ወደ አእምሯችን እንመለስ። በኋላ ጠፍረው ወሰዱኝ። በቃ የነበረውን መከራ ልነግር አልችልም። ጸበል የቆየሁት አንድ ዓመት ከስድስት ወር ነው። ወርገፈረው አንድ ዓመት ከስድስት ወር መከራዬን አይቼ እንዲሁም ደግሞ እድሜ ለቤተሰቦቼ እነሱ በከፈሉት መስዋዕትነት መጨረሻ ላይ መጨረሻ ላይ መንፈሱ ተያዘ፣ ተጋለጠ። አሁን የነገርኩን ታሪክ ጠቅላላ ይፋ አወጣው። የራሴ የቅርብ ጓደኛዬ እኔ በማልኖርበት ሰዓት ላይ እኔ እንኳን በራእይ ሄጄ ብቀር ቤተሰቦች አይቸገሩም ብዬ የምተማመንበት ጓደኛዬ ነው ያለኝ። በዚህ አይነት ደረጃ ዛፍ ላይ ወጥቼ እስከማድር ድረስ ምክንያቱ፣ አያበሽቅሙ ያለ ማበሻቆች አደለም፣ ያሳብዳል። በዚህ መልኩ ነው የሚገልገው ከዚህ በላይ ምን እንበል ቆንጆ ሚስት ለመውረስ ተብሎ ባል ላይ አጋንንት ልኮ እንደውም ቢቻል ዛፍ ላይ ማውጣት ብቻ አልነበረም ከዛፍ ላይ በእንቅልፍ ልቤ ወድቄ እንድሞት ሁሉ ተሴሮ ነበር አለ በቃ እኔ ከሞትኩኝ በኋላ አማራጭ የላትም ስለዚህ ጥያቄን ትቀበላለች ይሄ ጅልነት ነው ጅልነት እንደውም የበለጠ ቂም ብሏት ምንድነው ቂም ይዟት ያቺ ሴት ባሏን ካ በመድኃኔዓለም ጣልቃገብነት ጣልቃ ህይወቱ ተርፏል። ከነበረበትም የእርኩስ መንፈስ ደዌ ተተላቋል። እንዳልኳቸው ምስጋና ለመድኃኔዓለም ይሁንና ያ ባይሆን እንኳን እንዴት አስበው ባሏን ገለውባት እሺ ብላ የምታገበው ይመስለዋል ሰው። ያጣሁትኝን አመት ከስድስት ወር ያጣሁትኝን ሰላም አሁን እያገኘሁ ነው። ከልጆቼ ጋር የነበረኝ ነ ልጆቼ ወጥቼ እስከምገባ እምሳሳላቸው ልጆቼን ማየት ሁሉ አስጠላኝ እያለ ማየት ላይ ድምፃቸው ያስጠላኛል። ኢቨን እነሱ ሲጫወቱ ሲሳሳቁ የእነሱ ሳቅና ጫወታ ለእኔ ሆረር ነው አለ። ጭንቅላቴ ውስጥ ይንጫጫል፣ ብዙ ድምፅ ምሰማ ይመስለኛል። ለካ የያዘ ይዞኝ ነው። ለካ የያዘ ይዞኝ ነው። ስለዚህ በዚህ ታሪክ የምነግርህ ምንድን ነው? ዝም ብለህ አንተ አለኝ፣ ያው ብዙ ሰዎች የሚሉትን ነው። አንተ ዝም ብለህ ሰዎችን የሚያንቁ ነገሮችን እየሰራህ ቀጥል። እኔ ኮሜንት ያለው የሚቃወሙ ሰዎች አሉ፣ እነሱ ያልደረሰባቸው። ይሄ ደጋግመን ስላለኝ እግረ መንገድ ልጥቀሰው ብዬ ነው እንጂ ሰዎች ስራ ስላሉኝ አይደለም የምሰራው። በምክንያት በአላማ ስራ የምሰራው ማለት ነው። እና እንዲህ አይነት ታሪክ አለ። እንዲህ አይነት ክፉ ሰዎች በዙሪያችን አሉ። እንዲህ አይነት የቅርብ ሰዎች ሰው የሚመስሉ ነገር ግን ስጋ የለበሱ አጋንንት በዙሪያችን አሉ። የራሳችሁን ነገር ሊያውም ያ ሰው እኮ የልጅ አባት ነው ባለትዳር ነው። እዚህጋ ጋር ደግሞ የጓደኛው ሚስት ነች። በዚህ ደረጃ የዚህ ዘመን ሰው ማንነቱ ተቀይሯል። እና እግዚአብሔር ከዚህ አይነት ነገር ይሰውረን በልሌ ያለው እንግዲህ ይሰውረን ብያለው። መልክቱን አስተላልፍ ያለው ታሪኩንም አቅርብ ማቀርብ እንዳልክ አቅርቤዋለሁ። ግን በጣም የሚከፋው ነገር ምንድን ነው? በእንደዚህ አይነት ታሪኮች ሰዎች ዝም ብሎ ይሰሙታል እንጂ ይማሩበታሉ። ይህንን ብዬ ብጠይቅ ያደረገ ነገር ምንድነው? እንግዲህ በዚህ አይነት ጉዳይ እንኳን መስራት ከጀመርኩ ምን ያህል ጊዜ ሆነ? ብዙ ጊዜ ሆኖኛል። ግን በራሴ ባለኝ ዳታ ነገሮች በጣም እየጨመሩ ነው እንጂ እየቀነሱ አልመጡም። ለምን? እኔ ታወኝ ትላንትና ነው በዚህ አይነት ርስ ላይ መስራት የጀመርኩት። በሌላ ርስ ላይ ነበር የምሰራው በፊት ምሰራቸው ሚዲያዎች ላይ ግን የሆነ ነገር ደጋግሜ እንደምላችሁ የሆነ ነገር ሲገባኝ ወደዚህ ላይ ቨርት አደረኩኝ። ነገር ግን ሌሎች መምህራኖች በዚህ ላይ ረጅም ጊዜ አስተምረዋል። ስለዚህ ሰው እየተማረ ከዛ ተንኮል ከዛ ክፋት ከዚህ እግዚአብሔር ከማይወደበው የኃጢአት መንገድ ከመውጣት ይልቅ ለምንድን ነው ቁጥሩ እየጨመረ የመጣው ብላችሁ ስትጠይቁ አንዳንዴ መልሱም ግራ ያጋባችኋል መልስም አታገኙም የበለጠ ክፋታችን የጨመረ ነው እንጂ እየቀነሰ አልመጣም እንደውም ያኔ እንኳን በርካታ መምህራን አልነበሩም ይባል በጣት የሚቆጠሩ አሁን ግን ቢያንስ በዚህ ጉዳይ ላይ እንደው ገብቷቸው የሚያስተምሩ መምህራን ቁጥር እየበረከተ ነው ስለዚህ ሰዎች ለምንድን ነው ከመምህራን ትምህርት ቁም ነገር መገንዘብ የማይፈልጉት በዚህ ደረጃ አጋንንት ተቆጣጠረዋል ወይ? በዚህ ደረጃ የእሱ ኃይል በኛ ላይ ተጽዕኖ አሳድረዋል ወይ? በነገራችን ላይ እርኩስ መንፈስ በኛ ላይ ተጽዕኖ ማሳደር የሚችለው የሰው ልጆች ከእግዚአብሔር መንገድ በጣም እየራቁ የሄደ ቁጥር ነው። በምንም ተአምር አጋንንት በሰው ልጆች ላይ ኃይል የለውም እስካልተመቻችሁለት ድረስ ማለት ነው። አንዳንድ ጊዜ እንደውም አንድ ቦታ ላይ ሳነብ ይሁን ወይም ደግሞ አንድ መጽሐፍ የጻፈ ሰው ሲነግረ ምንድን ነው ያለው፣ የሚገርመኝ አባባል ስለሆነ ነው፣ የመስማማበትም ስለሆነ ነው። አንድ ሰው ላይ ለምሳሌ መንፈስ ሲሸኛይተ ወይም ሰምተ ታውቃለህ ይችላል ብዙ ጊዜ ቪዲዮም አያለው በቦታውም ላይ ጉባኤም ላይ መላከ መንግራትም ላይ ሌሎችም ላይ ተገኝቼ እመለከታለሁ። እና አንድ ላይ ስንት ናቸው ሲባል አምስት መቶ ሺህ አንድ ሚሊዮን የሚለው ለምን መሰለህ አንዱ ሰው ከነዛ የበለጠ ኃይል እንዳለው አገንንቱ ያውቃሉ። ብዙ ሰው ይህንን አይረዳም። ስለዚህ ተባብረው ያንን ሰው ዱቄት ለማድረግ ነው፣ አንድ ሰው ላይ ያንን ሁሉም ይረባረበው። እንግዲህ አንዳንድ ሰው በጣም ጉልበተኛ ሲሆን ለብዙ ነው አለ በግሩፕ ነው ሊያጠቁት የሚፈልጉት፣ ምክንያቱም ብቻ ለብቻ ስለማይችሉት፣ አጋንንት ይንን ሳይኮ ያውቁታል። አንድ ሰው እግዚአብሔር ምን ያህል ኃይል እንደሰጠው ያውቃሉ። ለዛም ነው አንድ ሚሊዮንና አምስት መቶ ነን በብዙ ነን ምናምን እያሉ የሚናገሩት። ይሄ ግን ምን ያህሎቻችን እናውቃለን? ነው የዛን ያህል ነው በሴጣን ላይ በአጋንንት ላይ እኛ የተሻለ ፓወር አለን፣ የተሻለ ማይነጻጸር ፓወር አለን። ግን ምን ያህሎቻችን ይሄ ኃይል እንዳለን እናውቃለን? ስለምንልፈሰፈስ ያንን ክፍተት ስለሚያውቀው ነው የሚቀልድብን። ያ እኮ ሌላ ምንም አደለም፣ እንደው የሌለ የከበድ አሳይመንት አደለም። መጸለይ፣ መስገድ ደጋግመን እንደምንለው ማለት፣ እንደው ደጋግሜ እንዳላሰለቻችሁ እንጂ የእግዚአብሔርን መንገድ መከተል፣ እግዚአብሔር የሚወደውን ነገር ማድረግ የመልካም ነገር ማረፊያ የሆነ ልብ ባለቤት መሆን ነው ዝንብን ቆሻሻ ቦታ ላይ ሄደሽ ኑሪ ብትሏት እሺ ትላለች እ በፍጹም ያ ቦታ ለእሱ አይሆነም ስለዚህ ልባችሁ ንጹህ ከሆነ መልካምነትን የምታስቡ ከሆነ ሰውን የምትረዱ ከሆነ ለሰው ቅን የምትሆኑ ከሆነ ሰይጣን እናንተ ጋር ምን ያደርጋል ምንም አያደርግም እንደውም ምንድን ሰማሁኝ አሁን አሁን አጋንንት ምን ማለት ጀምሯል የተባለው እንደ በቀል መልኪም ነገር እንጂ ሪያሊቲ ነው ብዬ ነው እኔ የማምነው በግሌ። ሰውን ሄደን ለማሳሳት ጊዜ ማባከን የለብንም። ምክንያቱም እኛ የምናስበውን ነገር ቀድሞ እሱ በራሱ ጉድዊል ወይም በራሱ እነዛ ፍቃድ ያንን ይፈጽመዋል። ስለዚህ ምን ለምን እንቸገራለን ማለት ጀምረዋል። ምክንያቱም እንደሆነ በፊት አጋንንት አድሮበት አእምሮን ተቆጣጥሮት ክፉ ነገር ያሰረዋል። አሁን ግን ሳያድርበትም ሰው በራሱ ክፉ ሆኗል ነው። ስለዚህ እሱ የእኛን አሳይመንት ይሰራል ስለዚህ እሱ ጋር ለምን ጊዜ እናባክናለን? ጠንካራው ጋር ሄደን፣ ጠንካራው ነው ማዳከም ያለብን። ይሄኛውም አሁን አብዛኛው ማጆሪቲው ኖርማሊ እኛ ያላሰብነውን ክፋት ሁሉ መርቆ ያደርግልናል ነው። ይሄ ማለት ምንድን ነው? የሰው ልጅ በራሱ ነፃ ፍቃድ ከመቼም ጊዜ በላይ ክፉ ሆኗል። ክፉ ስለሆነም ነው የጓደኛውን ሚስት ምንድን ነው እስከ መመኘት ደርሶ በጓደኛው ላይ የዚ አይነት ክፋት የሚሰራው። ስለዚህ ሰዎች እባካችሁ እየሄድንበት ያለው መንገድ እኛ እንኳን ባንጎዳበት እኛ ለጊዜው ያደረገው ሰው ባይጎዳ የልጅ ልጆቹ ይጎዳሉ። አንዳንድ ጊዜ ክፋቱ ምንድን ነው ኃጢአት የሰራው ሰውዬ እያለ በልጅ ልጆቹ ላይ ነው የሰራው ኃጢአት የሚደርሰውና እሱንም አስቡ እናንተ ያደርጋችሁት ነገ፣ ዛሬ ዋጋ ባይከፍላችሁ ልጆቻችሁ በእናንተ ጦስ የተነሳ ሊቀጡ ይችላሉና እሱንም እያሰባችሁእና ከክፋት መንገድ ተመለሱ ለማለት ነው እንግዲህ ለዛሬ